ያነ ምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሙተው ያርፉታል። በዚህ ጊዜ ያርፈዋለሁ የሚባል ስቃይ አስቀምጦ እንዴት አጥ ያሰራለው ብሎ ማሰብ፣ ማንንም ሰው ታናሽ እንዳንል፣ ማንንም ሰው እንዳንጸየፍ፣ ማንንም ሰው እንዳንነቅ፣ ከማጉረምረም ይልቅ ምስጋናን ያበዛችሁ እናንተ ሆይ ደስ ይበላችሁ። እግዚአብሔር ብቻ ነው ሲያጸዳህ፣ ፍጹም የሚያጸዳህ ሰው ግን አይተውልህም። ከነ ኃጢአታችን ከተኛል። ከነ ኃጢአታችን ለመዋል አንፍቀድ ለራሳችን ከቤተ ክርስቲያን ወጥቶ ወደ ዓለማዊ ሕይወት ለመሄድ ወደ ክህደት ለመግባት ወደ ምንፍቅና ለመግባት እግዚአብሔር የለም ወደ ማለት ለመግባት ወደ ሱስ ለመዘፈቅ መንገድ የጀመረ የጀማመረው ሰዋል ወልድኬ ነፍሳት በሳተጎነኔዛ ማርያም እትብ በን አዎሙ ቅትለ ለዛወሙ ሰላም ለኪ ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ እዛ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢያት አታጽናኑት። በርኩሰት የሚጽናና ኃጢያት የሚያዳክም መጽናኛ ነው። ኃጢያት መልስ ሰቶ አያውቅም። ኃጢያት ሌላ ኃጢያት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢያት ወደ ኃጢያት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝ። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝ። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ኃጢአት መልሶ ነው አያውቅ። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። አሁን በጣም ብዙ ሰው ከኃጢአት ለመራቅ ምን ላድርግ፣ እንዲያው ምን ላድርግ፣ እንዲያው ምን ላድርግ ይላል። የደጋገመ ስለማያስብ ነው። እስኪ ስለማያስብ በሉ ቁጭ ብለን ማሰብ አለብን ከኃጢአቱና ከእግዚአብሔር ከዚህ ኃጢአትና ከእግዚአብሔር ከገንዘቡና ከእግዚአብሔር ከዘሙቱ ከዝሙቱና ከእግዚአብሔር ከሱሱና ከእግዚአብሔር ማን ይሻለኛል ብለን ቁጭ ብለን ማሰብ አለብን። በኃጢአት በተፈተንበት ጊዜ ሀያ ደቂቃ ቁጭ ብለን ማሰብ እንኳን ብንጀምር ኃጢአቱን ጥለነው መሄድ እንችላለን። በኃጢአት ልንወድቅ በተፍገመገምን ጊዜ ገሃነምን እናስብ። ዛሬ ልንሞት እንደምንችል እናስብ። አንድ ሰው ከአንድ ሰው ሚስቴ ናት እባክሽን ኃጢአትን ፍጽም አላት። እንዴ፣ ነውር እኮ ነው። ኃጢአት እኮ ነዋል ንስሓ እንገባበታለናል ሰርተን እንደ ጨርንስ ከንሳ ሳንደርስ ብርሞትሳ ብላ መልሰዋል። ብሞት ሲባል ገሃነምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሞተው ያርፉታል። በዚህ ጊዜ አርፋዋለሁ የሚባል ስቃይ አስቀምጦ እንዴት ኃጢአት ሰራለሁ ብሎ ማሰብ መንግስተ ሰማያትን ያህል ሀገር እያለ ሰው እኮ እንደው ዛሬ ቦታ ሊደርስ ነው ቢባል ምሳውን አቋርጦ ይሮጣልና የፈለገ ቢሆን እጮኛውንም ቢሆን ጥሏት እንደሚሮጥ እኔ እርግጠኛ። ዛሬ ቤት ይደርሳል ከተማ፣ መንግስተ ሰማያት ይደርሳል ተብለ እንዴት አጥያ ትሰራለ? ይሄንም ማሰብ አንተ ሞኝ። በዚያ የሀገር አይቃጠልም የሀገር ዘንድሮ እሳት ይበለዋል ብትባል ቤት ምትሰራ? በመሳተም በማይበለው ሀገር አይደለም ወይ? ያን ያህል ርስት እያለ እንዴት ተጎሰቁላለ? እጅ የእግዚአብሔር አካል አይደለም ወይ? ተመልከቱ የክርስቶስን አካል ወስደ እንዴት የዘማ አካል ታደርገዋለ? ቀደም የተገዛ አካል እኮ ነው የያዝከው፣ ይላል። ማሰብ መጀመር አለብን። ከየት እንደወደቅ እናስብ፣ ለምን እንደተፈጠር እናስብ፣ ክብራችንን እናስብ፣ ወዴት እንደምንደርስ እናስብ። ማይቶቱ ለሥጋከ ዓይንከ ውእቱ ህሊናህን ስማው። የሰውነትህ ብርሃን ዓይንህ ነው ማለት የሰውነትህ ብርሃን አይምሮህ ነው።